አዲስ አበባ ከተማውን በኮሪደር ልማት በጣም አምራለች። አዲስ አበባ ተቀይራለች። ከተማው በጣም ተቀይሯል። እንኳን በበዓላት ምክንያት መጥተው ለሚያዩት አይደለም እኛ በየቀኑ ውለን ለምናድርባት እንኳን በየቀኑ ለውጥ ነው የምናየው እና ይሄ ለውጥ በዚህ በዘንድሮ አመት ከአዲስ አመት ጀምሮ አሁንም ቀጣይ በሚኖር የመስቀልና የሬቻ በዓል ላይ በጣም ብዙ ሰው ከሀገር ውስጥ ከውጪም ይህም በዓል ለመታደም የሚመጡ አካላት አሉ። እነዚህ አካላት የሀገር ውስጡም አዲስ አበባን በሚዲያ ሲያዩ የነበረውን በአካል ሲያይ ከፍተኛ ደስታ ነው፣ እንደ ሀገር ዋና ከተማነት ትልቅ ደስታ ነው ይፈጥረው። በራሱ የበዓሉን ድምቀት በከፍተኛ ደረጃ ነው የሚያሳድገው። እንደዚሁ ደግሞ ቱሪስቶች በስፋት ይመጣሉ፣ የመስቀል በዓል ላይም ለመታደም እንደዚሁ የኢሬቻ በዓል ላይም ለመታደም ለቱሪስቶችም ከተማችንን ድሮ የሚያውቋትን ከተማ አሁን ሲያዩ ያለምንም ማጋነን ብዙ ሀገር ላይ የማይታዩ ነገሮች አሁን አዲስ አበባ ላይ እየታያዩ ነው ያሉት። ስለዚህ የከተማው ድምቀት ለበዓሉም ትልቅ ድምቀት ስለሚሰጥ ሰዎች ውሎ እንዲያድሩ የሚጋብዝ በጣም ብዙ ሰዎች ለበዓሉ በከፍተኛ ጉጉት እንዲመጡ የሚያደርግ ስለሆነ እኛም በዛ ልክ ያንን የሚመጥን የሰው ኃይል ስምሪትም የቴክኖሎጂ ስምሪትም ይደረጋል። ከዛ በላይ ደግሞ ህብረተሰቡ ጋር በጣም ተቀራርበን ስለምሳሌ አዲስ አበባ ህዝብ በከፍተኛ ደረጃ ከጸጥታ መዋቅሩ ጋር ተቀራርቦ ይሰራል። እስካሁንም ባለው በምንሰራቸው ትላልቅ ዓለም አቀፍ ኮንፈረንሶች በዚህ ክረምት ብዙ ትላልቅ መድረኮች አልፈዋል። የካሪቢያን አፍሪካን የመሪዎች መድረክ ነበር። የክላይሜት ቼንጅ የአፍሪካ ክላይሜት ቼንጅ ሰሚት በጣም በብዙ ሺዎች ዴሊጌሽን የገቡበት መድረክ ነበር። የህዳሴ ግድባችን ምርቃት ጋር ተያይዞ በጣም ከፍተኛ ሰፊ ቁጥር ያለው የሀገር ውስጥም የውጭ ሀገርም የታደመበት ትልቅ ፕሮግራም ነበር። እንደዚሁ ደግሞ አዲስ አበባንም ጨምሮ እንደ ሀገር ትላልቅ ከህዳሴ ግድቡ መመረቅ ጋር ተያይዞ ሰልፎች ነበሩ። ከጳግሜ ጋር ተያይዞ ብዙ የተካሄዱ መድረኮች ነበሩና በዚህ አንድ ሁለት ወር ውስጥ እንኳን እነዛ መድረኮች ብዙውን ሰው ተመልሶ እንዲመጣ እድል የሚፈጥር ስለሆነ አዲስ አበባ ላይ እያየን ያለነው ነገር አሁን ከዚህ በዓል ጋር ተያይዞ በሚኖረው ስራ ትልቅ ዝግጅት አለ። ዝግጅቱ ግን በፀጥታ መዋቅሩ ብቻ ሳይሆን፣ ወይ በቴክኖሎጂ ብቻ ሳይሆን ከህዝቡ ጋር በጣም ተቀራርቦ መስራትና ህዝቡ ፖሊስ ሆኖ እንደ ፖሊስ መረጃ ሆኖ እንደ ደህንነት ማገልገል ተቀናይቶ መስራት ይኖርበታል። ምክንያቱም ከተማዋ የተሻለ ቱሪስት መዳረሻ የተሻለ ኮንፈረንስ መዳረሻ መሆን የምትችለው ሰላምና ደህንነቷ በአስተማማኝ ሁኔታ ሲጠበቅና ሲከበር ስለሆነ ለዚህ ደግሞ ህዝቡ ዋና ባለቤት ስለሆነ ለዚህ ስራም እንዲተባበር ጥሪም እያቀረብን፣ ከዚህ በፊት የሚያደርገውን ደግሞ አጠናክሮ እንዲቀጥል ማሳሰብ እንፈልጋለሁ። ከዛ ውጭ ግን በፀጥታ መዋቅሩ በኩል ከፍተኛ ዝግጅትም አቅምም ልምድም ስላለ ብዙ ችግር ያለ አይመስለኝም።